ያደረግልን ነው። ገዳሙ የኢየሩሳሌም ድርጅት ይሄ ነው። ሁለተኛ ደግሞ ሁለተኛ ተገዳሙ ከኢየሩሳሌም ድርጅት እጅጋዩ ቅራኔው የምትባሉ እናት አሉ። እሳቸው ሁለተኛ ናቸው። ለገዳሙ የሚያሰሩት ነው። የከተማ ቤት አለ ሁለተኛ እና የኢየሩሳሌም ድርጊት በጣም በጣም የሚመሰገን ነው። ህዝቡን ሁሉ የተመሰገነ ነው። በጣም እናመሰግናቸዋለን። ገዳሙ አድርጎ ነው እንደ እናትና አባት አድርጎ ነው ማለት ነው። እሳቸው ደግሞ እኚህ የሆኑ የኢትዮጵያ አይን ናቸው። በየቴሌቪዥኑ በየሁሉ ታሪካቸው በጣም ጥሩ አባት ናቸው።

ጸሎታቸው ሁላችን ይጠብቃል። አሜን። አባታችን በድቁና አገልግሎት ጀምሮ በዚህ ቦታ የአባቶችን እየተራዱ በምነና ሕይወት እንዲሁም ደግሞ ጎብኚዎችን በትሩፋት እያገለገሉ በጣም ብዙዎች ስለ ኢየሩሳሌም እንድናውቅ ከረዱን፣ ከመከሩን አንዱ ናቸው። አሁን ደግሞ እንደ አባቶቻቸው ገዳማዊ ሕይወትን ይኸው በምነና ኖረው

ሁሉን ነገር እንደ እናት እና እንደ አባት እንደ ናቸው። እኛ ደግሞ ምን ጸሎት ነው ገዳማውያን ናቸው እነሱ እኛ ከተማ ምን ፍቅር እነሱ እሺ አንዱ ሁለት ደቂቃ ስለ አልአዛርና ስለ ቦታው ተናግረን እናበቃለን። ገዳሙን በተመለከተ የጻድቁ አባታችን የአቡነ ተክለ ሃይማኖት ገዳም ነው። ይህ ቤተክርስቲያን እንዲሰራ ምክንያት የሆነው የኢትዮጵያውያን መቃብር ምክንያት በመሆኑ ነው። የመቃብሩን ቦታ እንዲዘጋጅ እንዲፈቀድ ያደረጉት አፄ ኃይለሥላሴ ናቸው። ኢትዮጵያውያን ከዛ በፊት በዚያ ጌቴሴማኔ እንደዚህ አካባቢ የተገኘው ስርዓተ ቀብራቸው ይከናወናል የኢትዮጵያን መብዛት የመቃብር ቦታ መጥፋት ያሳሰባቸው ንጉሱ በዚህ አካባቢ የኢትዮጵያን አጽም በክብር እንዲያርፍ ምክንያት ሆነዋል። ታዲያ የኢትዮጵያን አጽም ደግሞ እንዲሁ ሜዳ ላይ ያርፍም ቤተ ክርስቲያን ሊኖር ይገባልና ፈቃድ እግዚአብሔር ሆኖ ከሰባቱ ገዳማት አንዱ ሆኖ ይህ የጻድቁ አባታችን የአቡነ ተክለሐይማኖት ቤተ ክርስቲያን በመቃብሩ ስፍራ አንደኛው ገዳም ሆኖ እንዲሰራ ሆኗል። የጻድቁ አባታችን ክብረ በዓላት በዚህ ከቴል አቪቭ፣ ከኢየሩሳሌም ኢትዮጵያ ሁሉ እየመጡ በስፋት የሚያከብሩት ያከብሩት የተክለሐይማኖት በዓል እዚህ ነው። ሌላው ይህን ቦታ ልዩ የሚያደርገው የኢትዮጵያን መቃብር አለ፣ ገዳሙ አለ። በዋናነት ደግሞ አሁን አባታችን እንዳሉት ኢየሩሳሌምን ለብዙ ዓመታት ሲያገለግሉ የኖሩ መነኮሳትና መነኮሳያት እየጸለዩ ቀሪ ዘመናቸውን የሚያሳልፉት በዚህ ገዳሙ። በይበጥም ደግሞ እዚህ ጋር ተለቅ ያለ ህንፃ አለ። ሁላችን አንገባ ህመም ላይና ጸሎት ላይ ያሉትን እንዳናወቃቸው ለማለት ግን እንዲሁ በእምነት ፀበታቸው ይርዳን እንላለን። ለምሳሌ በተደጋጋሚ የመጣችሁን ፀባቴ የምንላቸው አባታችን የኪዳነ ምሕረት የነበሩ ቁት ፊት ይዘው አባታችን እንደ ባንድ የጥማይም አሉ። ብዙ እናቶች አባቶች አሉ። አዎ አባታችን አባ ኒቆዲሞስ እጅግ በጣም ብዙ ዓመት ብናውቃቸው ከኔ የበለጠ ነባሮች ታውቃላችሁ ገዳሙን ሲያገለግሉ የኖሩ